የህዝብ ተወካዮች ምክር ቤት ዶክተር ደሳለኝ ጫኔ በእሬቻ ቀን መልእክት አስተላለፉ። የቀድሞ የአብን ፓርቲ አባል የሆኑትና በፓርላማ ንግግሮቹ ጠንከር ያሉ ጉዳዮችን የሚያነሰው ዶክተር ደሳለኝ በተረጋገጠ የማህበራዊ ሚዲያ ገጹ ላይ መልእክት አስተላልፏል። ደሳለኝ ለኦሮሞ ወንድም እህቶቻችን እንኳን ለእሬቻ በዓል አደረሳችሁ በማለት ነው መልእክቱን የቋጨው። ሌላው አነጋጋሪ ዜና የእሬቻን በዓል ሃይማኖታዊ ነው ያሉ ሁለት ግለሰቦች በሽመልስ አብዲሳ ጠባቂዎች ለሁለት ቀን ታስረው መፈታታቸው ተነግሯል። ከሰሞኑ የሴና በረሃ ሴና ነበር የሚባለው ያሉ የኦሮሞ አባቶች በማህበራዊ ሚዲያ መነጋገሪያ ሆነው ነበር። የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ ግለሰቦቹን ያሰሯቸው የኦሮሞ ህዝብ አንድነት መገለጫ የሆነውን እሬቻ የዋቄፈና ሃይማኖት በዓል ነው ብላችኋል። ይህ ደግሞ በሌሎች ህዝቦችና ብሔሮች አጠራጣሪ እንዲሆን አድርጋችኋል በማለት ነው። ሙሴ ሄዶ ያን የራሱን ህዝብ ከተቸገሩበት ቦታ አንስቶ ይዞ በሚሄድበት ጊዜ ወደ ስና ያሉትን ሴና ነው የሚቆጡትም፣ እንግዲህ ቅርታ ያርጉልኝና ይሄ ያለው ሲወርድ ሲዋረድ የመጣ ከአባቶች የሰማን የሚታወቅ ትልቅ ነገር ስለሆነ ሲና በረሃሙ ማለት ነው። ሲና በረሃ ተራራ የሚባሉት ሴና ነው ሴና ነው ተብሎ ነው የሚታወቀው። ሴና ተራራ ላይ ወጥቶ አርባ ለሊት እና አርባ ቀን ፈጣሪን ለምኖ ለመጀመሪያ ጊዜ ከፈጣሪ ጋር የተነጋገረው ሙሴ ነው። ሙሴ እንዲህ አርጎ ለፈጣሪ መቅረብ የቻለው እኛ እሱ የእሱ ጌታ የነበሩት ከብት ስጠብቅላቸው እረኛው ሆኖ በኖርበት ጊዜ ስጠብቅላቸው የቆየው አባት እንዴት ፈጣሪን እንደሚለምኑ ለምኖም እንዴት እንደሚያገኙ በቆዩባቸው ጊዜያት ይህንን ተምሮ ስለሄደ ነው። የኦሮሞ ህዝብ አንድነት ይሸረሽራል ያሉት ሽመልስ ያሰሯቸው ግለሰቦች ዮቶር ኦሮሞ ነው። ሙሴ የጸለየበት የሲና በረሃ የቀድሞ መጠሪያው ሴና ነበር ብለዋል። መነጋገሪያ የሆኑት የኦሮሞ አባቶች ይህ ሁሉ መጽሐፍ ቅዱስ ላይ ያለ ነገር ነው፣ የሚያከራከረን አይደለም። ፈጣሪ የሰው ልጅ ማናገር የጀመረው የኮሽ ህዝቦች ባደረጉት ያለሰለሰ ተግባር ነው በማለትም አክለዋል። ዮተሬ ዋቀፈታ ነው፣ የኮሽ ልጅ ነው፣ ዋቀፈታ ነው። እንደው ማስረጃው ምንድን ነው? መስቀዱሳት መጽሐፍ ላይ ለምሳሌ መጽሐፍ ቅዱስ ላይ እሱን አይናገርምና፣ አይና መጽሐፍ ቅዱስ ላይ አለ። የውል እንግዲህ በአብዛኛው በመጽሐፍ ቅዱስ ላይ ተቀምጧል ነው የሚሉት። እኛ በምንድን ነው? በአፈ ታሪክ ከአባቶች ሲወርድ ሲዋረድ የነበረ ነገር ነው ይሄ። በኋላ ደግሞ መጽሐፍ ቅዱስ ላይም ትንሽ እንደው እኛ በሰማነው አይጻፍ እንጂ ይሄ ነገር ተቀምጧል። በምን ላይ? መጽሐፍ ቅዱስ ላይ ማለት። መጽሐፍ ቅዱስ ላይ እንዴት እንደተቀመጠ እሳቸው እኮ አስቀምጠውታል እኔ በአፈ ታሪክ የመጣውን ነው ከአባቶች ሲወርድ ሲዋረድ የነበረውን ነው እየተናገርኩ ያለሁት። ፈጣሪ ለሰው ልጅ ቀርቦ መናገር የቻለው የኩሽ ሰዎች በሚለምኑት ሁኔታ፣ በተለይ ሙሴ ከዚህ ከእረኝነት ወጥቶ ወደ ሀገሩ በሚመለስበት ጊዜ ያ ሰው እንዴት እንደሚለምን እንደሚያመልክ ያንን ተጠቅሞ ስላመለከ ተራራ ላይ ወጥቶ ሴና ተራራ ላይ ወጥቶ ስላመለከ ፈጣሪ ቀርቦት አማክሮት ወደ ሕዝቡ ተመልሶ ሕዝቡ እንኳን እዛ በሚመለስበትም ጊዜ እሱ ከሚያካሄደው እምነት ውጭ ሆኖ የማይናገር የማድግ ነገር ሰርቶ ሲጸልዩበት አይቶ እሱንም ሰባብሮባቸው አቃጥሎባቸው ነው የተመለሰው። የኢሬቻ በዓል የመስከረም ወር ሲገባደድ የሚከበር በዓል ነው። ታዲያ የሽመልስ መንግስት በእነኚህ ሁለት ግለሰቦች ንግግር የተናደዱ ሲሆን ለሁለት ቀን አስረው እንደለቀቋቸውም ያገኘናቸው መረጃዎች ያመላክታሉ። የውሃና ኢነርጂ ሚኒስቴር ግብፅ ህዳሴ ግድብ በአግባቡ ባለመተዳደሩ ምክንያት የተለቀቀ ውሃ በሱዳን ጎርፍ እንዳስከተለ በመግለጽ ያወጣችውን መግለጫ በሐሰት የተሞላና ተንኮላዘል በማለት ውድቅ አደረገ። ታላቁ የኢትዮጵያ ህዳሴ ግድብ ባይኖር ኖሮ ባለፉት ወራት በኢትዮጵያ ደጋማ ቦታዎች የታየው ከፍተኛ ዝናብ ሱዳንና ግብፅ ውስጥ በሰው ሕይወትና በመሰረተ ልማት ላይ ታሪካዊ ውድመት ሊያመጣ ይችል እንደነበርም ገልጿል። የውሃና ኢነርጂ ሚኒስቴር ትናንት ቅዳሜ መስከረም 24 2017 ዓ ም በወጣው መግለጫ ግብፅ በሐሰት የተሞላ ቅራን የሞላበትና የተዛባ ረጅም መግለጫ አውጥታለች ሲል ከሷል። የግብፅ የውሃ ሀብትና መስኖ ሚኒስቴር ያወጣው መግለጫ ዓለም አቀፉን ማህበረሰብ ለማሳሳት እንዲሁም ሐሰተኛ የተጎጂነት ትረክት ለመፍጠር ያለመ እንደሆነም ገልጿል። ግብፅ ትናንት አርብ መስከረም 23 በወጣቸው መግለጫ የዳሴ ግድብን ህገወጥ ስትል የጠራች ሲሆን የግድቡ አስተዳደር በወሰደው ግድ የለሽ እርምጃ የተነሳ ኢንዱስትሪያል ጎርፍ ተከስቷል በማለትም ከሳለች። የግብጽ መግለጫ ኢትዮጵያ የዳሴ ግድብ ምረቃ ቀን ውሃ ሲፈስ ለማየት ስትል ከሚጠበቀው በላይ መጠን ያለው ውሃ ይዛ ነበር በማለትም ይሆን እንችላል ምረቃው በተከናወነ ማግስት የግድቡ አስተዳዳሪዎች በአንድ ቀን ውስጥ 485 ሚሊዮን ሜትር ኪዩብ የደረሰ ከፍተኛ መጠን ያለው ውሃ ለመልቀቅ ወሰኑም ብሏል። ይህና በቀጣዮቹ ቀናትም የታየው የውሃ አለቃቀቅ የግድቡ አስተዳደር ቁጥጥር የሌለበት እና የዘፈቀደ መሆኑን እንደሚያረጋግጥ ጠቅሷል። ይህ የኢትዮጵያ ድንገተኛ ውሃ አለቃቅ አለቃቀቅ ከሌሎች ምክንያቶች ጋር ተዳምሮ በሱዳን የእርሻ መሬቶችና በርካታ መንደሮች እንዲጥለቀለቁ ማድረጉን በመጥቀስም ከሷል። የኢትዮጵያ የውሃና ኢነርጂ ሚኒስትር ለዚህ ክስ ምላሽ በሰጡት የዛሬው መግለጫ የቀረቡትን ውንጀላዎችም ተንኮል ያዘሉ እና መሰረት የለሽ በማለት ውድቅ አድርጓል። የግብፅ መንግስት ተቋማት ታላቁ የኢትዮጵያ ህዳሴ ግድብ እና አባይ ወንዝን በተመለከተ በሚያወጡት መግለጫ ላይ ውሸት ዋና አካል ሆኗልም ብሏል። ብሉ ናይል ከህዳሴ ግድብ በፊት የነበረውን ታሪካዊ የፍሰት መረጃ በቀላሉ ማነጻጸር በቀላሉ እውነታው የት እንደሚገኝ ያሳያል ሲልም የቀረበውን ክስ አጣጥሏል። የህዳሴ ግድብ ከዚህ ቀደም የታየው ተፋሰስ አገራት ላይ ሊደርስ የነበረውን ከፍተኛ የጎርፍ መጠን እንዲቀንስ ማድረጉን ለማስረዳትም በሱዳን የተመዘገበውን በሱዳን የተመዘገበውን የ93 ዓመታት የውሃ ፍሰት መረጃም ጠቅሷል። በሚኒስትሩ መግለጫ መሰረትም ግድቡ ከመገንባቱ በፊት ከፍተኛው የጎርፍ መጥለቅለቅ በነሐሴ ወር በቀን ከ800 ሚሊዮን ኪቢክ ሜትር እንዲሁም በመስከረም ወር ከ750 ሚሊዮን ኪቢክ ሜትር በላይ ይደርስ ነበር። በነሐሴ 2017 ዓ ም ግን ይህ ቁጥር በአማካይ ወደ 153.7 ሚሊዮን ኪቢክ ሜትር ዝቅ ማለቱን መስከረም ላይ ደግሞ 472 ሚሊዮን ኪዩቢክ ሜትር ሆኖ መመዝገቡን አስረድቷል። ቁጥሮቹ ራሳቸው ይናገራሉ ያለው የውሃ እና ኢነርጂ ሚኒስቴር ግድቡ የብሉ ናይል ውሃ ቁጥጥር በተደረገበት ሁኔታ እንዲፈስ በማድረግ በታችኛው ተፋሰስ ሀገራት የሚገኙ ማህበረሰቦች ህይወትና ንብረቶች ከአስከፊ ጎርፍ እንዲጠበቁ ማድረጉን ገልጿል። ታላቁ የኢትዮጵያ ህዳሴ ግድብ ባይኖር ባለፉት ጥቂት ወራት በኢትዮጵያ ደጋማ አካባቢዎች የተከሰተው ከባድ ዝናብ በሱዳንና በግብጽ በሰው ህይወትና በመሰረተ ማት ላይ ታሪካዊ ጥፋት ሊያስከትል ይችል ነበረ በማለትም ግድቡን ጥቅም አንስቷል። በተጨማሪም የግብፅ ክስ የሱዳን ባለስልጣናት በሀገሪቱ የተከሰተውን ጎርፍ በተመለከተ ከሰጡት ምክንያት ጋር የሚቃረን እንደሆነ በመግለጫው ሰፍሯል። ሱዳን የግብርናና መስኖ ሚኒስትር የጎርፍ ዋነኛ ምክንያት ከኢትዮጵያ ጋር ምንም ግንኙነት የሌለው የናይል ገባር ከሆነው ከነጭ አባይ የሚወጣው የውሃ ፍሰት መጨመር እንደሆነ መግለጻቸውን ጠቅሷል። በተጨማሪም የሱዳን ባለስልጣናት የፍሰት መጨመሩ ከአየር ንብረት ለውጥ ጋር በተገናኘ የዝናን መጠን መቀየር የተከሰተ ሊሆን እንደሚችል እንዲሁም በሀገሪቱ እየተካሄደ ያለው ግጭት መሰረተ ልማቶች ላይ ያደረሰው ጉዳት ለሁኔቱ መባባስ አስተዋጽኦ ማድረጉን እንደተናገሩም ዝርዝሯል። የግብፅ መግለጫ በጎረቤቶቿ ስም የመናገር መብት እንዳላት አድርጎ ያቀረበ መሆኑን የጠቀሰው የዋና ኢነርጂ ሚኒስቴር የሀገሪቱ ባለስልጣናት በሱዳን የተገለጸውን እውነት ችላ በማለት ጥፋቱን ወደ ኢትዮጵያ ለማዞር እንደሞከሩም ገልጿል። ሚኒስትር መስሪያ ቤቱ ኢትዮጵያ ከሱዳን ጋር የትብብርና የመረጃ ልውውጥ ማዕቀፍ እንዳላት እንዲሁም ህዳሴ ግድብ የጎርፍ አደጋን ለመቀነስ እንዲያስችል በቅርበት ከሀገሪቱ ባለስልጣናትና ባለሙያዎች ጋር እንደሚሰራ አክሏል። ኢትዮጵያ የሃይድሮ ኤሌክትሪክ ግድቦችን በመገንባትና በማስተዳደር ረገድ የረጅም ጊዜ ልምድ ያካበተች ሀገር ነች። ህዳሴን ጨምሮ ግድቦቿን በማስተዳደር ረገድ ያላትን ከፍተኛ የሙያ ደረጃ እያስጠበቀች ትቀጥላለችም ብሏል። የግብጽ ባለስልጣናት በናይል ተፋሰስ ላይ የያዙትን የውሃ የበላይነት ቅዠት በመተው ከተፋሰሱ ሀገራት ጋር ለካራ ትብብርና ብልጽግና የመስራትን አዲስ እውነት መቀበል እንዲማሩም አሳስቧል።